የውይይት መድረኩን በንግግር የከፈቱት የቤንች ሸኮ ዞን የመንግስቱ ዋና ተጠሪ አቶ ደግፌ ኩድን እንዳሉት በሀገር ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎችን ተሳትፎ ከማጠናከር አንጻር ገዢው ፓርቲ ጉድድርሻ ድርሻ ማበርከቱን ገልጸዋል። ተቃዋሚ ፓርቲ ተብሎ ከሚጠራበት የፖለቲካ ምህዳር ወጥተን ዛሬ ተፎካካሪ ፓርቲ ተብሎ ገዢ ፓርቲና አብላጫ ወንበር ካልያዙ አካላት ጋራ ቁጭ ብሎ ሰላማዊ በሆነ መንገድ ለአገር አንድነት፣ ለአካባቢ እድገት፣ ለህዝብ ብልጽግና በሚነጋገርበት ጉዳይ ውስጥ ጉዳያችን ህዝብን ማበልጸግ ነው፣ አገርን ማስቀጠል ነው የሚለውን እሳቤ በማንገብ እንዲህ አይነት መድረኮች እየተፈጠሩ ውይይት እንድንናደርግ ፈርቀዳጅ የመሰረተው ብልጽግና ፓርቲ ነው። በውይይት መድረኩ በቤንች ሸኮ ዞን የሚገኙ አምስት የፖለቲካ ፓርቲዎች አመራርና ተወካዮች የተሳተፉ ሲሆን ጤናማ ፉክክር፣ ውጤታማ ትብብር፣ ገንቢ ምክክር፣ ለሀገር ክብር በሚል መሪ ቃል በቀረበው ስንል ላይም አባላቱ ተወያይተውበታል። በውይይት መድረኩ ከተሳተፉት የፓርቲ አባላት መካከል አቶ ሀብታም ወልደሰንበት ከእናት ፓርቲ፣ መምህር አሸናፊ አሸንጎ ከኢትዮጵያ ብሔራዊ አንድነት ፓርቲ፣ አቶ መኮንን እስማኤል ከኢዜማ ፓርቲ እንዲሁም ወይዘሮ ፍርዳ አወቅ አለሙ ከብልጽግና ፓርቲ በሰጡት አስተያየት እንዲህ አይነቱ የጋራ የውይይት መድረክ ችግሮቹን ለመፍታት ብቸኛ አማራጭ ነው ብለዋል። እዛው ማደውኘ ኔ ብጮ እዚህ ወደዛ ሆኖ ብጮ መፍትሄ አይሆንም የወደለውንም አብሬን አሟልቴን እኛን ለብልጽግና ብቻ ሰጥተን ሳይሆን ለእናት ፓርቲም ሰጥተን ለሌላ ሌላ ፓርቲዎች ሰጥተን ሳይሆን ምንድነው ሀገሪቷ የምትፈልገው የምትፈልገውን አቅጣጫ ሰጥተን ለእኛም እነሱም ሰጥቶ አብረን በጋራ ሰርተን የዚህን ሀገር ብልጭግና እንዲትሆን ማድረግ ነው። እኛ ለዜጎቻችን ልማት መሰራቱን እንደግፈዋለን። ልማት አስፈላጊ ነው ለአንድ ሀገር እድገት፣ ኢኮኖሚ እድገት ልማት አስፈላጊ ነው። በዚህ ላይ ማንም የፖለቲካ ፓርቲ ቃወማል ብዬ ሀሳብ አላነሳም። ሀገራችን እንግዲህ አንዱ የዲሞክራሲ ስርዓት የዲሞክራሲ መዳሩን ለማስፋት የተፎካካሪ ፓርቲዎች በጋራ አብሮ የመስራት ሚናው ከፍተኛ እንደሆነ አስቦበት በተለይም ደግሞ በሕዝብ ተጠቃሚነት በሰላሙ ላይ በልማቱ ላይ በጋራ መስራት እጅግ በጣም አስፈላጊ እንደሆነ ታምኖበት በጋራ እየሰራን ያለንበት ሁኔታ አለ። ይህንንም የጋራ ምክር ቤት እንደ ዞናችንም መስርቶ በልማቱ በሰላሙ ረገድ በጋራ እየሰራን እየተወያየን ችግሮች ናቸው የምንላቸውን በመድረክ እያወጣን እየተወያየን ለገዢው ፓርቲ ደግሞ እየሰጠን እየፈታን ደግሞ በጋራ እንደ ህዝብ የምንሰራቸውን ስራዎች እየሰራን እንገኛለን። አስተያየት ሰጪዎቹ አክለውም በድክመት የሚነሱ ሀሳቦችን ከማረም አንጻር ፓርቲዎች በቁርጠኝነት ሊሰሩ እንደሚገባ በመጠቆም ሚዲያም የሚጠበቅበትን ኃላፊነት ሊወጣ እንደሚገባም ገልጸዋል። እንደ ጋዜጠኛ መርማሪ ወረድ ብላች ከኛ ጋር መስራትንም ልምድ አድርጉት። ይሄ ይቀራል አንድ ነገር ብለን የምንለው ነው። ከቀበሌ ጀምሮ እስከ ፌዴራል ያሉ አመራሮች ህዝብን ማዳመጥ መቻል አለባቸው። በመድረክ ዙሪያ ላይ መወያየት አለባቸው። መግባባት መቻል አለባቸው። እኛ እንግዲህ እንደ አንድ ፖለቲካ ፓርቲ መንግስት ወደ ልማት ከመግባቱ በፊት ህዝብን ያወያይ ተጠቃሚነቱን ምንድን ነው የሚለውን ነገር ለህዝብ አስርጾ ህዝብን ያስማማና ወደ ልማቱ ይግባ ብለን፣ በጉልበት ከሚሆን በፍቅር በመነጋገር በመድረክ ቢሆን የተሻለን ሀገር፣ የተሻለን ኢትዮጵያ፣ የተሻለን ትውልድ እንገነባለን ብለን እናስባለን። ችግሮች ሲፈጠሩ ብቻ ሳይሆን በተለያየ ሁኔታ መድረኮቹ እየተፈጠሩ ቢሄዱና የጋራ መግባባት ቢኖር እንደዞንም ምን ችግሮች አሉ፣ ምን ላይ መስራት አለበት፣ ፓርቲው ምን ላይ መስራት አለበት፣ መንግስት ምን ላይ መስራት አለበት፣ የጋራው ፓርቲ የጋራው ምክር ቤት ደግሞ ምን ላይ መስራት አለበት በሚል ደረጃ መድረኮችን እንደዚህ እየፈጠሩ ከተለያዩ ማህበራዊ መሰረቶች ጋር መግባባት መፍጠር አስፈላጊ ነውና በትኩረት በ በቀጣይ የምንሰራ ጉዳይ ነው ማለት ነው። በውይይት መድረኩ በቤንሸኮ ዞን እውቅና የተሰጣቸው አምስት የፖለቲካ ፓርቲዎች የተሳተፉ ሲሆን በዞኑ በመገንባት ላይ ከሚገኙ ፕሮጀክቶች መካከል የደንቤ ሎጅና የአማን ዓለም አቀፍ አውሮፕላን ማረፊያ የግንባታ ሂደት ያለበትን በመጎብኘት የጋራ የምክክር መድረኩ ተጠናቋል።